አሰላሙ አለይኩም ወረሕመቱላህ ወበረካቱ። ሰላም ተነስጥልኝ። በመላው ዓለም ላይ ለምትገኙ ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች እንደምን አላችሁ? ታጠቅ ሚዲያ በዛሬው ዕለትም አጭር መረጃ የብዙዎቻችሁ ጥያቄ ስለሆነው የፓስፖርት ቁጥር የለኝም እንዲሁም ደግሞ ኢቃማን የለኝም በሚል ብዙዎቻችሁ የምታነሱት ጥያቄ አለ። እሱን በተመለከተ አጭር መረጃ ለመስጠት ነው ብቅ ያልኩት። ላይክ ላይክ ላይክ አደርጉት ለሌሎችም እንዲደርስ። አህለን ወሳህለን። በመላው ዓለም ላይ ሆናችሁ ታጠቅ ሚዲያን እየተከታተላችሁ ለምትገኙ ውድና የተከበራችሁ ተከታታዮቼ ያው ከሰሞኑ የሳውዲ አረቢያ መንግስት የሰጠውን የምህረት አዋጅ በተመለከተ ብዙዎቻችሁ እንግዲህ ጥያቄ እያቀረባችሁልኝ ነው የሚገኘው። ከነዚህ ጥያቄዎችም ለብዙዎቻችሁ እየመለስኩ ነው የሚገኘው። በተቻለ ከድሮ በተሻለ መጠን እየመለስኩ ነው የሚገኘው። ሆኖም ግን ጥያቄያችሁ ተመሳሳይ ነው። ከነዚህ ጥያቄዎች መካከል ታጠቅ ይቅርታ እንግዲህ በመሆኑም በዚህ ጉዳይ ላይ እንግዲህ አጠር ያለ መልእክት ለማስተላለፍ ያክል፣ የኢቃማ ቁጥራችሁና የፓስፖርት ቁጥር የሌላችሁ ሰዎች አዲሱ ስፖንሰራችሁ አሻራ በማሰጠት ያለ መረጃችሁን ማውጣት እንደሚቻል ነው። ነገር ግን ይህንን ለማስቀረት ለሚመለከተው አካልም ይሄን ጥያቄ ለማቅረብ እኔም ዝግጁ ነኝ። ምክንያቱም ዜጎች የዚህ እድል ተጠቃሚ መሆን አለባቸው ብዬ አስባለሁ። እያንዳንዱ ማህበረሰብ በጣም እየጠየቀ ያለው ይህንን ነው። ነገር ግን በግል ፓስፖርት፣ በተለያየ መንገድ ፓስፖርት ቁጥራቸውን እያወጡ ያሉ ሰዎች ብሪንት በማሳብ የኢቃማ ቁጥራቸውን ማውጣት ይችላሉ። ነገር ግን ብዙዎቻችሁ ደግሞ እኔ ኢቃማ ማውጣቴን እና መውጣት አለመውጣቱን እርግጠኛ አይደለሁም የምትሉ ሰዎች አላችሁ። እናንተ በተመለከተ ቸክ ካደረጋችሁ በኋላ በፓስፖርታችሁ የኢቃማ ቁጥራችሁ ካልወጣ የቀድሞ ስፖንሰራችሁ ነው ማስተካከል የሚችለው ማለት ነው። የኢቃማ ቁጥር ከሌለ በዚህኛው ተናዘል ማድረግ አትችሉም። ነገር ግን የቀድሞ ስፖንሰር እንደገና የእናንተን ፋይል መመለስ እና ማስተካከል የሚችል ነው። ከዚህ በተጨማሪ ብዙዎቻችሁ እየጠየቃችሁ ያላችሁት በዚያራ መተን ነበረ፣ ነገር ግን በዚያራ ከመጣን በኋላ ወደ ኢቃማ ዙረውልን ነበር። አንዳንዶቹ ደግሞ አናውቅም የምትሉ አላችሁ። እናንተ አሁንም ብሪንት ማሳብ አለባችሁ። ኢቃማ ሰርተንላችኋል ብለዋችሁ፣ ነገር ግን ኢቃማውን ያልተመለከታችሁ በዚያራ የመጣችሁ በፓስፖርታችሁ ካላችሁ ወይም የፓስፖርት ቁጥር አምጥታችሁ ቼክ ማድረግ ትችላላችሁ። ምክንያቱም እንደመጣችሁ በውጭ ከሆነ ስምምነታችሁ ኢቃማ ካልተሰራ ያው አልተሰራም፣ እናንተን አይመለከትም። ድሁልያ ቢኖረውም ባይኖረውም። ነገር ግን በዚያራ ከመጡ በኋላ አንዳንድ ሰዎች ኢቃማ አድርገውላቸዋል ጥሩ ሰዎች የነበሯቸው እናንተ ኢቃማ ካስተካከሉላችሁ በኋላ ነገር ግን ብላክ አድርገውባችሁ ከሆነ እናንተ ይህ አዋጅ ይመለከታችኋል፣ ማስተካከል ትችላላችሁ። ስለዚህ እኔ የመጣውት በ ቪዛ አይደለም በዚያራ ነው ብላችሁ ይህ እድል እንዳያመልጣችሁ። ነገር ግን ጥንቃቄ አድርጉ። እናንተ ይህ እድል የሚገጥማችሁ በዚያራ ስለመጣችሁ ድሁልያ ስላለው የሚባል ነገር የለም። አሁን ጉዳዩ ስለ ድሁልያው ያለው ፓስፖርት ሳይሆን ጥያቄው ስለ ኢቃማ ነው። በቪዛም ብትመጡ እንኳ የኢቃማ ቁጥሩ ከሌለ ወደዚህ ተናዘል ማድረግ አትችሉ። ምክንያቱም ሩሱም ለመክፈል ኢቃማ ያስፈልጋል ወደዚህ ሲስተም ውስጥ ይሄ ሲስተም በሞባይል ወይም በኮምፒውተር እንዲሁም ደግሞ ማንኛውም ሰው ከፊሎቻችሁ ብዙ የመክተብ 2300 አትበሉ። አንዳንድ ሰዎች በመቶ በሁለት መቶ በሦስት መቶ እስከ አምስት መቶ ድረስ ነው የሚከፈለው ማለት ነው። ምክንያቱም ሌላው ደግሞ አንዳንዶቻችሁ በሲስተሙ ጋር እምቢ አለን፣ ቁጥሩ ትክክል አይደለም የሚል ሊመጣ ይችላል። ይህ ደግሞ ካለው መጨናነቅ አንጻር እንደሆነ በዚህ በኩል ላይ ካሉ በቅርብ እየሰሩ ካሉ የመክተብ ጋር ባለኝ መረጃ ከጠዋቱ ሶስት ሰዓት እስከ ምሽቱ ሶስት ሰዓት ወይም እስከ ስድስት ሰዓት መጨናነቅ ስለሚኖር፣ አንዳንድ ጊዜ የመመለስ ባህሪ ያለው ቁጥሩ ትክክል ሆኖም ቁጥሩ ትክክል አይደለም የሚላችሁ ምንም መደናገጥ አያስፈልግም። ሁለተኛ ሶስተኛ ሲሞክሩት የሚሰራ መሆኑን እንዲሁም ሟግቦች ወይም ደግሞ በዚህ ጉዳይ ላይ እየሰሩ ያሉ የመክተብ ሰዎች መረጃውን አድርሰውኛል። ስለዚህ አንዳንድ ሰዎች ከፊሎቻችሁ ቁጥሩን ከሰጣችኋቸው በኋላ አይ ቁጥሩ ትክክል አይደለም ብለውናል የሚሏችሁ ምንም መደናገጥ አያስፈልገውም። ሲስተሙ ካለው መጨናነቅ አንጻር አንዳንድ ጊዜ እንዲህ አይነት ነገሮችን ቢሰጥ ማለት ነው። ደግማችሁ መሞከር ነው። በተለይም ደግሞ በተለይም ደግሞ ከሌሊቱም ላይ እንዲሁ ብትሞክሩት ክፍት በሚሆንበት ሰዓት መጨናነቅ በሌለበት ሰዓት ይሄ ነው። ሌላው ሁርጅ ነሃኢ የተመታ ወይም ያልወጣን የምትሉ የሄዳችሁ ሰዎች ኢትዮጵያ፣ ብዙ ሰዎች እየደወላችሁልኝ ነው፣ ይሄ ይመለከተናል ወይ? አይመለከታችሁም። እናንተ ኢትዮጵያ የተሳፈረ ሰው ነሃኢ ተመቶ የሄደ ሰው በየትም ይንጣ በየትም አይቻልም። ነገር ግን ሀገራችሁ ይቃማችሁ ተመቶ የሄዳችሁ አምስት ዓመት የሞላችሁ ምንም በወንጀል ካልተከሰሳችሁ በቀር ወደ ሳውዲ አረቢያ መመለስ ትችላላችሁ። እንዲሁም ደግሞ ከሳውዲ አረቢያ ሂዳችሁ በሆነ አጋጣሚ በሕገ ወጥም ቢሆን በየመን የመጣችሁ ሰዎች አሁንም በሌላ መንገድ ወጣችሁ ዙራችሁ አምስት ዓመት ከሆናችሁ ቃማ ማምጣት ትችላላችሁ። ይህ ይቃማ የነበራችሁ ሰዎችን በተመለከተ ነው። እና ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች ብዙዎቻችሁ እየጠየቃችሁ ያላችሁት የፓስፖርት የለኝም ኢቃማ ቁጥር የለም የምትሉ ነው። ስለዚህ የፓስፖርት የት ቦታ የትም መሄድ አይጠበቅባችሁም። በተለያየ መንገድ እንደምታውቁት የፓስፖርታችሁን እናቀርብላችኋለን የሚሉ መቶ ሁለት መቶ ሶስት መቶ እየተቀበሉ የሚያወጡ አሉ። እነዛን አፈላልጋችሁ የእናንተ ፓስፖርት መሆኑን ቼክ ካደረጋችሁ በኋላ በዛ ፓስፖርት ቁጥር አሁንም ደግሞ ፕሪንት ማሳብ ነው። ይህን ሁሉ ደግሞ ማድረግ የማትችሉ ደግሞ ጥሩ ስፖንሰር ያላችሁ ሰዎች አሻራ ቦታ ይወስዷቸዋል። ምንም ችግር የለውም፣ የምህረት ስለወጣ አሻራ ሰጥተው ጥሩ ሰዎች ከሆኑ የእናንተን ፋይል ማውጣት ይችላሉ። ከጀዋዛ ጋር ተግባብተው ማለት ነው። ምንም ይህን ያክል የሚከብድ አይደለም። ነገር ግን ያ ማለት ነገ እንሂድና እናውጣልን ብትሉት እንደ ሰው ነው። ምክንያቱም ከዛ መግባባት የሚችልና ከጀዋዛት ቦታ እንዲ እንዲህ ይህችን ልጅ እፈልጋታለሁ ወይም ይህንን ልጅ በጣም እፈልገዋለሁ። ዶኪመንቱ ስለጠፋብኝ ነው አሻራ ሰጥቼ ዶኪመንቱን ብታወጡልኝ ብሎ ቀድሞ ይሱ ካናገራቸው በኋላ ይዟችሁ ገብቶ አሻራ በምትሰጡ ጊዜ የእናንተ ዶኪመንት ይወጣላችኋል ማለት ነው። ስለዚህ የብዙዎቻችሁ ጥያቄ ተመሳሳይ ነው። አላስረዝምባችሁም። የዛሬው ዋናው ነገር ግን ኢትዮጵያ የሄዳችሁ ሰዎች ይሄ የምህረት የተዘጋ ነው። ቁጥሩ ተዘግቷል። የእናንተ ቁጥር አይሰራም። ምክንያቱም ይሄ ቁጥር ፋይል ተዘግቶ ወደ ሀገር ቤት ተሳፍራችሁ ሂዳችኋል እና አገር ቤት ላይ ሆናችሁ የምደውሉ ልጅ ሰዎች እናንተ በአዲስ ቁጥር በአዲስ ቪዛ ነው መምጣት የምትችሉት። እናንተም አምስት ዓመት ከሞላችሁ በወንጀል ካልተያዛችሁ። ምክንያቱም የያዛችሁ ወታደር ምሳሌ መኪና እያጠባ አገኘሁት፣ ሲለምን አገኘሁት ብሎ ወይም ደግሞ የተለያየ ነገር በወንጀል ላይ ከጻፈባችሁ አሁንም በዚህ ላይ ኃላፊነት መውሰድ አልችልም። ነገር ግን ምንም አይነት የመኖሪያ ፈቃዱን ሳያሳድስ ወይም የመኖሪያ ፈቃድ የለውም ተብለው ወደ ሹመይ ሲገብታችሁ ወደ ሀገር ቤት የሄዳችሁ አምስት ዓመት የሞላችሁ ወደ ሳውዲ አረቢያ መግባት የምትችሉ መሆኑን ለመግለጽ እወዳለሁ። አሁንም ደግሜ ደጋግሜ የምነግራችሁ ጥያቄያችሁ ተመሳሳይ ነው። ሌሎች ሊፈቱ የሚችሉና የዚህን ጉዳይ የዚህ እድል እንዳያመልጣቸው ለማድረግ ደግሞ ኢንሻላህ በተለይም ደግሞ እገዛ የሚያስፈልገውን በተሻለ መጠን የሚችል ከሆነም ቆንስላውም ይህንን እገዛ የሚያደርግበትና የተለያዩ መረጃዎችን እንዲያቀርብ እኔም ጥያቄ ለማቅረብ ዝግጁ ነኝ። እንሻላ በሚቀጥሉት ቀናት ውስጥ እኔም እንደነገርኳችሁ ቀጠሯሉ ለሚመለከተው አካል ጥያቄዎችን አቀርባለሁ። እስከዛ ድረስ ግን እንድጠይቅላችሁ የምትፈልጓቸው እነዚህ ነገሮች ቢስተካከሉ የምትሏቸው ነገሮች እኔ ከመዘገብኳቸውና ከያፍኳቸው መረጃዎች በተጨማሪ አንገብጋቢ ናቸው ብዬ ካሰብኩ፣ ኮመንት እየተከታተልኩ ነው። በጣም ጥሩ ገንቢ የሆኑ በተለይ ሳውዲ አረቢያ ውስጥ የምትገኙ ይሄ ነገር ይቻላል ብላችሁ ተገቢ የሆነ ጥያቄ አንዳንድ ጊዜ ዝም ብሎ እንዲ እንዲህ ነው በቃ አምጥታችሁ ቃማ ስጡ ብትሉ አይመጣም። ነገር ግን አንዳንድ ደግሞ እገዛ የሚያስፈልጉ በቆንስላው ሊስተካከሉ የሚገባቸው ነገሮች እንዲህ ቢሆንልን የምትሏቸው ነገሮች ካሉ በኮመንት ብታሳውቁኝ እነዛን ነገሮች ለእኔ ግብዓት ይሆኑኛል ማለት ነው። ሙንታይ የሆነ ያልተበለቀ አሉኝ። ምን መረጃ አለ? አዎ ያልተበለቀም ችግር የለውም። በጣም ጥሩ ጥያቄ። አሁን እዚህ ጋር አንድ ወንድሜ ሱሱ ያልተበለቀም አሁን ነቅል ማድረግ ትችላላችሁ። በዚህ ተጨማሪ ደግሞ የካምፓኒ የሆናችሁ ይሄድል እናንተ በቅዋ በሚባለው ነው። ነገር ግን ይህንኛው የወረደው የአሁኑ ሲስተም በሙሳንድ ነው። ሙሳንድ ስለሆነ አይሰራላችሁም። የእናንተኞቹ የሸሪከ የካምፓኒ ሆናችሁ ሌላ ሲስተም ነው እናንተ፣ የእናንተ ሌላ ሲስተም ነው። ከዚህ ቀደም ክፍት ነው። ያንን መስፈርት ሟልታችሁ እደውካል በዛባችሁ ማስተካከል ትችላላችሁ። ነገር ግን ይሄ የምህረት ምንም ከፊልን ሳያስፈልግ በሙሳንድ ይሄም በዚህ አጋጣሚ የከብት ጥበቃ የሚሆን የዘበኛ የሚሆን ሾፌር የሚሆን የቤት ሰራተኛ የሚሆን እናንተን በአጠቃላይ ፈርዲ የሚባለው በሙሉ የሚያካትት መሆኑን ለማረጋገጥ ችያለው። የሰሩ እንዲሁም እንደምታውቆት ከመንግስት በኦፊሻል መረጃ ባይሰጥም ነገር ግን ከትላልቅ ሞዓግቦች መክተቦች ይህን ነገር አገልግሎት እየዋለ ወይም እየሰሩበት መሆኑን መረጃው ደርሶኛል ማለት ነው። መጥሉብ ያካትታል እንዴ? ባክ ነገር እናንተ መጥሉብ የተባለው ሲስተም ውስጥ ገብታችሁ ምንም የምትከስሩት ነገር የለም። ምክንያቱም እንደነገርኳችሁ እናንተ መጥሉብ የተባለው በወንጀል በአቃቢ ህግ ወይም ደግሞ የሳውዲ የሚፈልጋችሁ ከሆነ ወንጀል ነው። በዛ ጉዳይ ላይ ትጠየቃላችሁ፣ ትፈለጋላችሁ። በተያዛችሁም ጊዜ ግን ይሄ ይሄ ተራ ብላቅ ከሆነ ግን ምንም ችግር የለውም፣ አያግዳችሁም። ነገር ግን ማረጋገጫ ደግሞ ምንም የምትከስሩት ነገር የለም። መክተብ ጋር ሲስተሙ ከተቀበላችሁ የምትከፍሉት ገንዘብ በምትቀርቡት ሰው መሰደድ ነው። ስለዚህ ራሳችሁ ናቸው የምትሰድዱት። ካልተቀበለው ብሩ ይመለሳል። የመንግስት ሁለት ሺህ ብር እንኳ ነቅል ካልሆነ ወይም ደግሞ ወደዛ ሰው ካልዞረ ብሩን መመለስ ትችላላችሁ። ስለዚህ ለማንኛውም መክተብ ብር አትስጡ። ብሩን መሰደድ እናንተው ብቻ የምታምኑት ሰው ኢቃማ ያለው ሰው ሰራፊ ያለው ወስዶ ያስገባል። በቃ አለቀ። እናንተ ምንም አይነት ገንዘባችሁን ለመክተብም ሆነ ለአዲሱ ከፊልም ሆነ የመንግስቱን እርሱም አትስጡ። ብር ቆጥራችሁ ራሳችሁ ታስገቡታላችሁ። በሆነ አጋጣሚ እንኳ ባይሳካ ብሩን ትስባላችሁ። ስለዚህ መጥሉብ ነን ብላችሁ የምትሰጉ ሰዎች ይህን እድል ተጠቀሙና እዩት። ከተሳካ ጥሩ ነው። ካልተሳካ የምትከስሩት አንዳች ነገር የለም ማለት ነው። ይህን ካልኳችሁ እንዳላስረዝምባችሁ፣ የአሻራን ጉዳይ እመጣለሁ ብለህ ነበር አልመለስክልንም፣ ብላችሁኛል። እንሻላ በነገ ውለት አሁንም እንደው በጣም ስለተጨናነቅኩ ነው። በአጭር በጣም ብዙ ሰው እየጠየቀች ስለሆነ ነው የገባሁት። እና ሰፋ ባለ ሁኔታ በነገ ውለት የማቀርብላችሁና፣ ወንድም ታጠቅ በአላህ መልስልኝ፣ ሁሩጅ ነሀኤ ተመቶብኝ አልተሳፈርኩም ማሰራት እችላለሁ። በዚህ ጉዳይ ላይ የተረጋገጠ ባይኖርም ሁርጅ ነሀይ የተመታውን የመጀመሪያው ስፖንሰር ማስተካከል እንደሚችል ነው። ማግቦች አሉ። እንደነገርኳችሁ የምወስዳቸው መረጃዎች በመንግስት ኦፊሻል የሆነ መረጃ ስላልወረደ እዛ ጋር አንብበን ይሄ ይሄ ነው ይሄ ነው አንልም። ከሰው ነው ግብአት አሁን እየወሰድን ያለ ነው። አንደኛ ካሰሩ ሰዎች ነው፣ ሁለተኛ ደግሞ እዚህም ከመክተቦች ጋ ነው። መክተቦች ይሄ ይሄ ሰርቶልናል፣ ይሄ ይሄ እምቢ ብሎናል ከሚሉት ነው እየወሰድን ያለ ነው። ስለዚህ አሁን ነሀይ እየተመታውን ማስተካከል የሚችለው ሌላ ሰው ካላመጣበት ያው ስፖንሰር ለዛው ሰውዬ እንደሚችል ነው። ነገር ግን ነሀይ እየተመታውን ሲስተሙ አይቀበልም። ነሀይ ተመቷል። ይሄ ቁጥር ተቋርጧል ማለት ነው። ልክ የሞባይል ቁጥራችሁ ይሄ ቁጥር እንዳይሰራ አገልግሎት ውጭ ነው እንደሚለው ማለት ነው። ስለዚህ አንድ ሰው ስልኩን ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች ተመልሼ መጥቻለሁ። አንድ ሶስት ጥያቄዎችን ኮመንት ልመልስላችሁና ወጣለሁ። በዚያራ የመጣችሁ ነገርኳችሁ፣ አድምጡኝ። ተደጋጋሚ ጥያቄዎች ናቸው። በዚያራ መታችሁ፣ ስፖንሰራችሁ፣ ወደ ኢቃማ ያዞሩ ብዙ ኢትዮጵያውያን አሉ። እናንተን ይመለከታል። ነገር ግን በዚያራ ስለመጣችሁ ፓስፖርት ድሁልያ ስላላችሁ አትችሉም። መቶ ፐርሰንት አትችሉም። ኦኬ ግልጽ ነው። ስለዚህ ኢቃማ ተሰርቶላችሁ የነበራችሁ የተበለቀባችሁ፣ ግን የኢቃማው ሲስተም ፈርዲ ስለሆናችሁ ይቻላል። ኢቃማ አሰርታችሁ የነበረ ሌላው ኤርፖርት ላይ ነው የጠፋው የምትሉ ኢቃማ ያላሰራችሁ፣ የድሮው ያመጣች ስፖንሰር ነው ማሰራት የሚችለው። ኢቃማው አልወጣም ቀራማ ከፍሎ እንደገና እናንተ ጋር ተደራድሮ ይህንኛው ሲስተም ጋር ሊገባ ሲል የኢቃማ ቁጥር ስለሚል አይቻልም። ነገር ግን አይ እኔ ይውጣልኝ አይውጣ አላውቀውም ለምትሉ፣ በፓስፖርት ቁጥራችሁ ብሪንት ስባችሁ ቼክ አድርጉ። ፓስፖርቴን ቁጥርም የለኝ የኢቃማ ቁጥርም የለኝ ለምትሉ፣ ነገርኳችሁ። ሰዎች የሚያወጡ አሉ፣ ሰዎች የሚያወጡ አሉ። እነዚያ የሚያወጡ ሰዎችን ፈልጋችሁ የፓስፖርት ቁጥራችሁን ከያዛችሁ በኋላ ብሪንት በመቶ በሁለት መቶ ብር የሚስቡላችኋሉ። ያንን ካሳባችሁ በኋላ ያ ኢቃማውን አገኛችሁ ማለት ነው። ስለዚህ ግልጽ ነው። ያሊያ ደግሞ ከፊሎቻችሁ ጥሩ ሰዎች ከሆነው ደግሞ አዲሱ ስፖንሰር ወስዶ ያንን ነገር በስማ በማድረግ ሊወጣላችሁ ይችላል ማለት ነው። ታጠቅ እና በነገ እለት እንሻላ ሰፋ ያለ ጥያቄዎቻችሁ እንመልሳለሁ። በጣም ይቅርታ፣ ያው ትረዱኛላችሁ ብዬ አስባለሁ። በተጣበበ ሰዓት ነው የገባሁት። ወሰላሙ ዓለይኩም ወረሐመቱላህ